በህገ ወጥ የሄዱ ሰዎች በጣም ስቃይ ውስጥ ገብተው ወደ ራሳቸው በቃ የሆነ ህይወታቸው ብስግልግል ያለባቸውን እነሱን ውጭ ላይ ጎዳና ላይ እንጫካ ላይ ምናምንም የሄዱ እህቶች ነበሩ፣ እና የእሱን ቪዲዮ ገብታችሁ ማየት ትችላላችሁ። ምን ያክል ለሰው ልጅ ሩሩህ አዛኝ እንደሆነ ማለት ነው። በጣም እኔ እንጃ የእውነት ቃል የለኝም ለእሱ ልጅ። ምናልባት የማታውቁ ሰዎች ናችሁ። ምን ሰርቶ ነው አስሬ ምና የምትካብዱት ምናምን የሚል የእሱን እንትን ቪዲዮ እንትን ያላያችሁ ሰዎች ትመስሉኝ ያላችሁ። በጣም የደከመ ልጅ ነው እውነቱ ከፈለጋችሁ። ወደታች ወረድ ብላችሁ አዲስ አራዳ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ ምን አይነት ስራ እንደሚሰራ ማለት ነው። ያው አንዳንዴ ሁል ጊዜ ተከታታይ ሲመጡ ነው ስራቸውን በደንብ የምናየው። እና ይሄ ደግሞ ትንሽ ስለቆየም ይመስለኛል። ምንም ቢቆይ የራሱ የሚረሳ ሰው አይደለም። በእርግጥ እሱን የምትከታተሉ ሰዎች በደንብ ታውቁት አላችሁ። የማይከታተሉ ሰዎች ይመስሉኛል። አሁን ላይ ስለሱ አንዳንዴ በቶክቶክ እየተዟዟረ ሳየው እንዲ ይሄ ልጅ መጣ እንዲ አሁን እንዴት ነው ስራ ጀመረ ምናምን ብዬ ኮሜንት ከስር ስጽፍ ብዙ ሰዎች የድሮውን ነው እዩከታች እያመጡ ወደ ላይ የሚፖስቱ እና እሱን አይተው ነው ልጁ ተመልሷል ወደ ስራ። አሁን ላይ ወደ እንትን ምንድን ነው ሚዲያ ላይ ቶክቶክ ላይ ዩቱብ ላይ ነው እንጂ የጠፋ በእሱ እየሰራ ነው ምናምን እያሉ ኮሜንት ሲጽፉም ያለው አንዳንድ ቪዲዮዎች የእሱ ቪዲዮዎችም እየተዟዟሩ ያለው ግን የቆየ ቪዲዮ ነው ልጁ ኦሬዲ ያው እንግዲህ እኔ ደጋግሜ ደጋግሜ ማለትም በጣም እንትን ብሎኛል። እውነት ምን አይነት ችግር ውስጥ እንደሆነ ከአንዴም ሁለቴ ነግሬያችኋለሁ። እንግዲህ ምንም ማድረግ ስለማይቻል ዝም ብሎ ማውራት ብቻ ሆኗል የእኛ ስራ። ቢያንስ ልውል ለልውል ንገረው፣ ሼር እናድርግ ምናምን ብያችሁ ነበር። ግን ልውልም እንደምታዩት የራሱ ስራ እያጣመረው አንዱ ሲል አንዱ አንዱ ሲል አንዱ ምንም እረፍት አላገኘም። ልውልም ዘላለምም እንደዛው ማለት ነው። ሁሉም በራሳቸው ስራ ተወጥረው ነው ያሉት። ስለዚህ ማንም እረፍት ያገኘ የለም እንግዲህ እግዚአብሔር ይጠብቃቸው ነው ምለው በሚሄዱበት ክፉን ነገር ያረቀላቸው። ትንሽ የነሱ ስራ ከባድ ነው ከሚሰሩት ስራ፣ ከዛ ደግሞ ከጀርባ ምን እንደይዞባቸው እንደሚመጣ እንግዲህ እያያቸው ነው። ብዙ ጣጣ ነው። ብቻ እግዚአብሔር እየጠበቃቸው በሚሄዱበት ሁሉ ነው ምላቸው። ያው አንዳንድ ጊዜ ለበጎ ነው ብላችሁ ታልፎታላችሁ። ነገሮች ሁሉ እንደዚህ እንትን ሲሉባችሁ የተሻለ ቀን ይመጣል ብሎ ማሰብ አርቆ ማሰብ ይሻላል ብዬ ነው ማስበው። ቢያግዙት ደስ ይለኛል ወንድማችን የእውነት ካለበት ጭንቀት አሁን ላይ ከእንደዚህ አይነት በተለይ እንደዚህ አይነት ጭንቀት ውስጥ ስገቡ ትንሽ ከባድ ነው የሆነት ሰው እና ባሉበት እግዚአብሔር ይጠብቃቸው ነው የምንለው። ሌላ ምንም ማለት አልችልም። ምክንያቱም አንዳንድ ጊዜ እንደዚህ ጥሩ ነገር የሚሰራ ሰው ጥሩ ሰው የሚሰራ ሰው ከነገራችን ላይ በሚሄድበት ሁሉ የሆነ በቃ አያጣውም ደግሞ ለበጎ ነው ማለት የተሻለ ነው እንግዲህ ወደ ራሱ ስራ እንደሚመለስ ተስፋ እያደረግን እንጠብቃለን። ግን ከቻላችሁ ሼር እያደረጋችሁ ያለበትን እንትን ለምን ማለት እኛ አሁን አንዳንዶቻችን እኛ ምን እናደርጋለን፣ ሼር አድርገን እኛ ምን ምን ማድረግ አለብን? ምናምን የሚል አንዳንድ ኮሜንት አያለሁና እኔም እዚህ ጋር የማወራው ምንም አላደርግለትም፣ ግን ምንዋት ቪዲዮ ያየ ሰው ሊያግዙት ይችላሉ፣ ትልልቅ ዩቱበሮች አይተው ልጁን ሊያግዙት ይችላሉ በሚለው ነው እንጂ ምንም መፍትሄ ልናመጣለት አይደለም። ግን ደግሞ ዝም ብሎ ቁጭ ከማለት የሆነ ትልቅ ልቅ ዩቱበሮች ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ በእንደዚህ አይነት ስራ ተሰማርተው የሚሰሩ ለሰዎች ፍትህ የሚያስገኙና ከነሱ እንኳን ቢደርስለት ይሄ ልጅ በጣም ለሱ አሪፍ ነው ብዬ ስላሰብኩ ነው። ያው እንግዲህ አንዳንድ ጊዜ ብዙ ጊዜ አስባችሁ አስባችሁ የሆነ ነገር ልክ እንትናችሁ መጨረሻ እንትን ላይ ስትሆኑ እንደዚህ እንቅፋት የሚበዛባችሁ ነገር አለ። አሁን ይሄ ልጅ በጣም ጥሩ እየሰራ የነበረ ልጅ ነው። አሁን ላይ እንደዚህ ምስቅልቅሉን ያዋጡት፣ የማይሄድበት ሀገር አልነበረም። ፍትህ ለማስገኘት ለዛውም ያለምንም እርዳታ ካሜራማን ብቻ ይዞ የሚንቀሳቀስ ጀግና። አሁን ላይ እንደዚህ ቤት ውስጥ ምንም አይነት ስራ እንዳይሰራ አድርገው እንደዚህ ሊያስቀምጡት ማለት ነው። ለሰዎች ፍትህ ብለው ሲሯሯጡ የራሳቸው ብዙ ነገር እየተበላሸባቸው ነው። ከነገራችን ላይ ብዙ ከነልዑል ከነዘላለም ከነ ምናምን በቃ ማየት ትችላላችሁ። የራሳቸው ህይወታቸው ምናምን ውስጥ እየገቡ እንደሆነ በፍቅረኛቸው ስትሉ በሆነ ብቻ ለሰው እየተሯሯጡ እነሱ ምንም ለራሳቸው ምንም መፍትሄ የሚባል ነገር ምንም እንትን እየጠቀማቸው የለም፣ ግን ለሰው ልጅ ግን በጣም ብዙ ውለታ እየዋሉ ነው ያሉት። እግዚአብሔር ደግሞ ለመልካምነታችሁ ይክፈላቸው ነው ምለው አንዳንዴ መልካም የምትሰሩ ሰዎች ያው ለሰው ይመስለናል። መልካምነት ግን ከፈጣሪ ታገኙታላችሁ። ጥሩነት፣ መልካም የምትሰሩ ሰዎች ከሰው ሳይሆን ከፈጣሪ ታገኙታላችሁ የኋላ የኋላ ቢዘገይም ማለት ነው። ብዙዎች ሰዎች አላችሁ። በእንደዚህ አይነት ስራ የምትሰሩ ሰዎች ጠዋት ማታ ምንም ሳይፈግራችሁ በቤተሰባችሁ በምን ቢመጡም እንኳን ምንም ነገር እንትን ሳይላችሁ ፍትህ እያሰፈናችሁ ያላችሁ በጣም ብዙ ወንድሞች አላችሁ። አሁን ልውል ያለበት ሁኔታ እንግዲህ ሁላችሁም እያያችሁ ነው። እንግዲህ በጣም እኔ እንጃ። የእሱ ደግሞ ትንሽ ባለፈው የእሱን ትንሣኤል የዘላለም ትንሣኤል ደግሞ አሁን ደግሞ የልውል ፍቅረኛ ጠፋችሁ ወይም በቃ ስራቸው ከላይ ከላይ ከላይ፣ አንዱ ሳይጨርስ አንዱ አንዱ ይደራረባል ታውቃላችሁ። በእንደዚህ እኔ እንጃ ብቻ እግዚአብሔር ለሁሉም ለበጎ ነው ብሎ ማሰብ ነው። እኔ ትናንት ሲዟዟር የአዲስ አራዳ ቪዲዮ በቶክቶክ አይቼው ወይኔ እግዚአብሔር ይመስገን ይሄ ልጅ ተመለስ እንዴ ምናምን ብዬ ከዛ ዩቱብ ላይ ሂጀ ሰርች አድርጌ ሳይው የለም እዛ ያኛው ደግሜ ሳ እየቆየ ነው እንዴ ምናምን ብዬ እኔ እንትን አልኩኝ። አንዳንድ ጊዜ ሰዎች ዝም ብለው ከላይ ያለ ከታች ያለውን አውጥተው ያሳያሉ። ግን ልጁ ግን ችግር ውስጥ እንዳለ ከአንድም ሁለት ቪዲዮ ለቋል። ትንንሽ ሰከንድም ብትሆን ያው ብዙ ጊዜ ሰው የእሱ ችግሩ ምንድን ነው፣ ፕሮፋይሉ ስለቀየረ ማንም ሰው እያየው አይደለም። የሚሰራውን ቪዲዮ ቢለቅም ተመልካቹ አያይም። እንትኑ እኔ መቀየር አልነበረበትም። እንግዲህ ፕሮፋይሉን ቀየረ፣ ሰው ጠፍቶበታል። ልጁ የት ሄደ ብቻ ነው የሚለው እንጂ እሱ ቪዲዮ እንደሚለቅ ማንም ሰው አላወቅም ማለት ነው። ያው እሷም ጭንቀት ውስጥ ስለሆነ ምንም ነገር አይታየውም። በቃ ስራዬን፣ አንደኛ ስራውን እንትን አሉበት፣ ሁለተኛ ልጁ እንዳይሰራ ቤት ውስጥ ወንድ ልጅ ቤት ውስጥ የሆነ እንዳይንቀሳቀስ ከባድ ነው። አይደለም ወንድ፣ ሴት ልጅ ራሱ የሆነ እንትን ስትል ይከብዳል። በተለይ ለሰው ብላችሁ ደግሞ እንደዚህ እንትን ሲልባችሁ በጣም አስቸጋሪ ነው። ብቻ እግዚአብሔር መፍትሄ ያምጣልን ነው የምለው። ከባድ ነው። ብቻ እግዚአብሔር ባሉበት የጠበቃቸው ነው ምለው። እኔ ሌላ ምንም ነገር አልልም። ልጁ ተመልሷል ወደ ስራ፣ ልጁ ተመልሷል እያላችሁ ደግሞ ምን ትምት ሰዎች ደግሞ ልጁ መቼ ቪዲዮ ለቀቀ? ሲጀምር በእሱ ስም ሌላ ሰው ከፍቶ ከሆነ አላቅም። ልጁ ትክክለኛ ቻናሉ አዲስ አራዳ ነው። ኦሬዲ ሰው አብዛኛው በሰው ስም እየከፈቱ ስለሆነ ግራ የሚያጋቡ ናቸው። እኔ አላውቅም፣ ብቻ ልጁ ግን እንዳልመጣ እንግዲህ የእሱን ቪዲዮ እሱን ቻና ሁል ጊዜ መጥቷል፣ አልመጣም እያደረኩ እኔ ቼክ አደርገዋለሁ። ግን ልጁ ከለቀቀ ስንት ጊዜው እንደሆነም ገብታችሁ ማየት ትችላላችሁ። ይሆናል ምን አይነት ጭንቀት ውስጥ እንዳለ ፈጣሪና እሱ ነው የሚያውቀው። የቆየ ቪዲዮ እያወረዱ እያመጡ መጥቷል ልጁ ሰላም ነው እያሉ ምናምን እንትን ይላሉ። ሰው እንዳያግዞ ማለት ነው። ግን እሱ ግን ብታግዙት ኢትዮጵያ ውስጥ ያሉ ትልልቅ ዩቱበሮች በዚህ ስራ ተሰማርተው የሚሰሩት ሰዎች ቢያግዙት። እውነት እኔ በጣም ምን በጣም ነው ያሳዘነኝ ከምላችሁ በላይ ማለት ነው። እኔ ደግሞ የምከታተላችሁ በጣም ብዙ ሰዎች አሉ። ግን ደግሞ እንደዚህ ችግር ውስጥ ሲገቡ ደግሞ ማንም ሰው የሚያግዛቸው የለም። ታውቃላችሁ እነሱ ለሰው ብለው ነው እንደዚህ እዚህ ውስጥ እዚህ እንትን የገቡት፣ ግን ደግሞ እነሱ ደግሞ ጭንቀታቸው ምናቸው ማንም ሰው የሚረዳላቸው የለም፣ የሚያግዛቸው የለም። እና ብቻ እግዚአብሔር ይጠብቃቸው። መልካም ስራ ነው የሚሰሩ ሁልጊዜም። ለሰው ለተበደለ ስንት ነገር እያስመለሱ ንብረታቸው ስንት ኧረ ስንት ነገር ብዙ ነገር የሚሰሩ ልጆች ናቸው። ደግሞ የነሱ ደግሞ እንደዚህ ሲሆኑ ደግሞ ትንሽ እንትን ይላል። በተለይ ለሰው ብለው እንደዚህ የማይወጡበት እንትን ሲገቡ ያሳዝናል። ብቻ እግዚአብሔር ይጠብቃቸው በዚህ ስራ የሚሰሩ ከነ ልውል ከነዘላለም እውነት ተገናኝተው እነሱ ቢያግዙት እኔ በጣም ነው ደስ የሚለኝ። ሁልጊዜም ለልውል ለዘላለም ነው የምላችሁ። ያው ምክንያቱም እነሱ ናቸው አብዛኞቹ ኢትዮጵያ ውስጥ ምንም ችግር ሲኖር ለነሱ ነው የሚደወለው። ምንም ሲሆን ዘላለም ልዑል ነው የሚባለው። ለዛም ብዬ ነው ለነሱ ብታጋሯቸው ሼር ብታደረጉላቸው ሊያገዙት ይችላሉ ብዬ ተደጋጋሚ የነገርኳችሁ ማለት ነው። ያው እነሱ ሁሉም የራሱ ችግር አለበት። ያው እንግዲህ በዚህ ስራ ተሰማርተው ከሰሩ ብዙ ጊዜ ከሰው ጋር የሚያነካካቸው ነገር ስለሆነ ለእነሱም ሰዓትም እንትንም የላቸውም። ብቻ ለሁሉም እግዚአብሔር ሊጠብቃቸው ነው ምለው ሌላ ምንም ማት አችልም። እንግዲህ በሰላም እንዲመጣ ወንድማችን ካለበት ጭንቀት ወጥቶ ወደ ስራው እንዲመለስ ምኞቴ ነው። ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላምና ፍቅሩን ያምጣልን። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛልኝ። ውዶች የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ስትገቡ ላይክ ማድረግ እንዳትረሱ። አብዛኞቻችሁ ላይክ አታረጉም፣ ትገባላችሁ፣ ታያላችሁ፣ ትወጣላችሁ። ላይክ ብታረጉ ምንም ነገር የሚቀንስባችሁ ነገር የለም። ማነው፣ መልካምነት ከዚህ ይጀምራል። ለመልካምነታችሁ ከልብ ነው የማመሰግነው። በሌላ ቪዲዮ እስከምነገር አይደረስ ደህና ሰንብቱ። ሀገራችንን ሰላም፣ ፍቅር ያምጣልን እላችኋለሁ። ሰላም ለሰው ልጅ በሙሉ ሰላማችሁ ይብዛ ባይ